እምዬ ኢትዮጵያ ምን ይሆን በደልሽ? ልጆችሽ በስደት እንደወጡ ቀሩ። እማማ ኢትዮጵያ እኔስ ናፍቅ ያለው ለሀገሬ መመለስ በጣም ጓጉቻለሁ። እንጃልኝ ልቤ ፈራ ደርሶ እማማ ኢትዮጵያ ሀገሬ። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማ የተመልካቾቼ ሰላማችሁ ይብዛ። ላይክ ሼር ለወዳይ ለዘመዶቻችን እንግዲህ ይድረስ እላለሁ። እንግዲህ ቴዳዬ ለምታውቁት ሁሉ ማለት ነው። ዛሬ በጣም ልብ በሚነካ ነገር ነው እዚህ ላይ የመጣው ቪዲዮ እንግዲህ ማታ ላይ ፖስት ች በነበረ ብዙ ልጆች ዜድዬ ውሸት ነው፣ እንዴት ሳይረጋገጥ ምናምን ስትሉ ነበርና ቴዲ፣ አዎ ሞቷል። እንግዲህ በመድናችን ሳውዲ አረቢያ ውስጥ ነው። እንግዲህ በጩቤ ተወቅቱ የተገደለው ማለት ነው። ከዛሬ አራት ቀን በፊት ግን ፊቴ ላይ ባጭ እንደ ባጭ ወጥቶብኝ ሰውዬ መድኃኒት አንጥቶ እየተቀባ ሆኖ ብሎ ሲናገር ነበረ እና ቴዲ በጣም ብዙ ውጣ ውረዶችን ያሳለፈ ልጅ እንዲሁም እኔ ከዛሬ ሰባት ዓመት በፊት ከብሬክ ሳበሻዊ ጋር በአካል የማቃቸው ልጆች እንዲሁም ወደ ሶሻል ሚዲያ እንድመጣ ያደረጉኝ እነሱ ነበሩና። በጣም ነው ያዘንኩት። ቴዲ ዳ ሳውዲ አረቢያ እስር ቤት በጣም ብዙ ስቃዮችን አሳልፎ ነበረ። ከዛም አገር ገብቶ ነበረ፣ አገር ራያ ላይ ብዙ ነገሮችን ሲያሳየን ነበረ። እንዱም ደግሞ ተመልሶ አሁንም ወደ ስዴት መጥቶ የየመንን በረሃና የጅቡቲን በረሀ በጣም ሲያሳየን ነበረ። ያንንም ሁሉ ብዙ ስቃይ ደርሶበታል። ያን ስቃይ አልፎ ሚስቱ ራሱ ዜድጌ በጣም ነፍሰ ጡር ሆና ብዙ ነገር ስቃይ አልፎ ስዴት ላይ እየሰራ ነበረ እና እንግዲህ ወንድሙ ነው የገደለው ማለት ነው። በጣም ም ነው የሚያሳዝነው። እኔ በጣም የሚያሳዝነኝ ወንድሙ መግደሉ የፈጣሪ ነበር የመሰለኝ። ግን ለምን እውነት ግን ለምን ቴዲ እውነት በጣም አንደበተ ቁጥብ ነው። እኔ እውነት ስደት ላይ ስንኖር አንድ ሰፈር ነበር። ቴዲ በጣም በቃ ከምላችሁ በላይ በጣም መልካም ልጅ ነበረ? ቴዲ እውነት? ቴዲ በጣም ሰውን የሚመክር ልጅ ነበረ ለሱ ይሄ ሞታ ይገባም ነበርና እንንጃ በጣም በቃ ያሳዝናል የሰው ልጅ ወጥቶ ለወጣለ ብሎ በጭብይ ቶቶ ተገደለት ሲባል እናቱ ምናለች እውነት እህቶቹ ያቺ ሚስቱ ያቺ ዜድዬ እንደዛ የምትሰፈሰፍለት እንዴት ሆነች እውነት ስነመሲ ነብሬክስ እንዴት ሆኑ ወይኔ በጣም ነው የሚከብደው እኮ እኔ አላቅም እውነት፣ በጣም ነው ያዘንጉ ከምላችሁ በላይ እውነት። የኛ ጭካኔ ሁልጊዜ፣ ኢትዮጵያኖች ገዳዮች ሁልጊዜ። ወይ እኔ እውነተኛ ተረግመናል። ዛሬ እንስሳት ከእንስሳት ጋር እየኖረ ዛሬ፣ ሰው ሰው ለሰው መኖር አቅቶታል። በጣም ነው የሚያሳዝ ነው። ዛሬ ቴዲ ያልፍልኛል ብሎ ስደትን ረግጦ ሁለተኛ መንገድ በጩቤ ተወግቶ መገደሉት ያንድ ፍሬ ልጅ እንደ እውነት መቼም የገደለው ልጅ ተይዞ በአደባባይ መገደል አለበት ነው የሚለው። በጣም ነው ንጃ የቴዲ ነገር በጣም ያሳዝናል። ምናለ እንደ ሰቡ እንኳን ሶሻል ሚዲያ ወይም ቲክቶክ እንደዚህ ተሳዳቢ ልጅ እንኳን አይደለም፣ ከመጨፈር ውጭ ሌላ ያቅም። ቴዲ እውነት፣ እኔ ከዛሬ ሰባት አመት አስታወሳለሁ፣ ሰርግ ላይ በቃ ተነስታችሁ ካልጨፈራችሁ ወይኒ ቴዲ እውነት በጣም መልካም ልጅ ብቻ ፈጣሪ እሱ ይዛኛውን ቤት ያሳምርልኝ። ወንድም በሰው ሀገር ቀረ የኛ ከርታታ። እውነት በጣም በጣም ያሳዝናል። እውነት በጣም አስደንጋጭ፣ በቃ አስደንጋጭ ነገር ነው። ትናንት አይቶ ዛሬ መጥፋት በጣም ነው የሚያሳዝነው። እንግዲህ ለወዳይ፣ ለዘመዶቹ በሙሉ መጽናናትን እመኛለሁኝ። በጣም በጣም ልብ ይሰብራል። አረ ወገን ወዴት እየሄድን ነው?